ሽ ቤት እንዴት ነሽ? ቤት እኮ ሰፈግዶኛል። ስለወጣሁኝ ትንሽ ፈርቼ ነው። አይቶሽ ምንም የሚያስፈራ ነገር የለም። እዚህ ማንም አይመጣም። ደግሞ ትያቸው ሲያልፍላቸው ያኔ ያመሰግሙሻል። አይደል እውነቴ። እኔ እኮ ግርም የሚለኝ ቤተሰብ የእነሱ ደሃ መሆን ሳያንስ እኛንም አብረን እንከክም የሉት ነገር ነው። አይገርምሽም? ሴት በሆን እኔም እስካሁን ሄድ ነበረ። እዚህ ሀገር ምን አለን መጅኑን ተከታታይ ድራማ ክፍል አንድ ሀብቲ እንደ ማንኛውም ሰው እራሷን እና ቤተሰቦቿን ለመለወጥ ስደትን ትመርጣለች። ወደ ስደት ለማቅናት ያሰበችው በኮንትራት ሳይሆን በደላላ ነበረ። ታዲያ አንድ ቀን ወደ ደላላ ቢሮ ታቀናለች። ኢትዮጵያ ውስጥ ያለው ደላላ በቀላሉ ሳውዲ አረቢያ መግባት እንደምትችል ሀሳብ ያመጣና ይነግራታል። ከዛም በኋላ ወደ ሳውዲ አረቢያ የሚወስድሽ ደላላ በጣም ምርጥ ነው። እናም ደግሞ ኢትዮጵያዊ ስለሆነ ሳውዲ አረቢያ ላይም የሚቀበሉሽ የራስሽ ወገን ናቸው። ስለዚህ ሀበሻ ደግሞ እርስ በራሱ ይተዛዘናል። ዜጋሽ ስለሆነ ምንም አያደርስብሽም፣ በቀላሉ ወደ ሳውዲ አረቢያ መግባት ትችያለሽ የሚል ሀሳብ ነበረ ለእሷ ሲያቀርብላት የነበረው። እሷም በሱ ሀሳብ ተስማማና መንገዷን ትጀምራለች። ከዛ ሳውዲ አረቢያ ላይ የሚያደርሳት ደላላ በጣም ጨካኝና አውሬ ስለነበረ ይደፍራታል አንቺ የአንችን ገላ አረቦች ከመንካታቸው በፊት እኔ ልቋደስ በሚል እንግዲህ ይደፍራታል። ከደፈራትን በኋላ ምንም ርህራሄ አልነበረውም። ከዛ እንደምንም ብላ እንግዲህ ሳዑዲ መድረሰ አይቀርም ደረሰች። ከደረሰችን በኋላ ከብዙ ውጣ ውረዶች ወደ ኢትዮጵያ ተመልሳለች። ከተመለሰች በኋላ ግን በፊት ከኢትዮጵያ ሳትወጣ አንድ የምታፈቅረውና የምታከብረው እንዲሁም ደግሞ ሳዑዲ አረቢያ ላይ ሆና ብር ስትልክለት የነበረው ሀቢቢ የምትለው ሰው ነበራት። ያ ሰው ኢትዮጵያ ከደረሰች በኋላ ኤርፖርት ሆና ስትደውልለት ስልኩን አላነሳላትም ነበረ። የእሷ ስልክ እንግዲህ እሷ ስትደውል አላነሳ ሲላት፣ በፊት የምታከብረው የምትወደው እንደ ወንድም የምታየው ጓደኛ ነበራት። ለእሱም አልፎ አልፎ ብር ትልክለት ነበረ። እሱ እንግዲህ በጥሩ ሁኔታ ተቀብሏታል። ኤርፖርት ነው ያለውትኝ ሀቢቢ አላነሳ ብሎኛል፣ ስልኩ አይሰራም፣ ናቲ ናና አንተ ተቀበለኝ ብላ ስትደውልለት ሳያንገራግር ነበረ ናቲ ተቀበላት። ናቲ ቤቱ ውስጥ የሚኖረው ከእህቱ ጋርና ከጓደኛው ጋር ነው። ጓደኛው ግን አልፎ አልፎ ነው ቤቱ የሚመጣው እንጂ ናቲ ከእህቱ ጋር ነው የሚኖረው። ናቲ በጣም መልካም ሰው ነው። እናም ደግሞ ሀቢቲን በጣም ይወዳታል። አሁን ላይ ያለችበትን ሁኔታ በጣም ተረድቷል። ከተቀበላት በኋላ እንግዲህ በብዙ ጭንቀቶች ውስጥ እንዳለች ካወቀ በኋላ ናቲ በጣም እያዘነላት ነው ያለው። አልፎ ተርፎም በእንቅልፍ ልቧ ትቃዣለች። ተወኝ እኔ የመጣሁት እዚህ ለስራ ነው እባክ ተወኝ ብላ ስትማፀን፣ የናቲ እህት ትሰማለች። የናቲ እህትም ሀብቲን በጥሩ ሁኔታ ነበረ የተቀበለቻት። ስታያት እንደውም የሰው ሀገር እንዴት ይመቻል፣ እኔም ብሄድ እንደዚህ ተመችቶ ይኑ አይደለ የምመጣው እያለች ለናቲ ጓደኛ እየተናገረች ነበረ። እንግዲህ ስደት እንደሚያስቡት አይደለም። ብዙ መከራና ፈተና አለበት። ሀቢትም እየደረሰባት በደልና ስቃይ ይሄን የሚባል አይደለም። ወደ ሀገሯም ተመልሳ እንግዲህ በምትወደው ሰው ተከዳለች። ይህንን ስልክ አላነሳላት አለ እንጂ እሷ አልተጠራጠረችም። እናም ናቲ በጥሩ ሁኔታ እንክብካቤ እያደረገላት ነው ያለው። አንዳንድ ጊዜ ወደ ራሷ ትመለሳለች። አንዳንድ ጊዜ ደግሞ እንደ እብደት ያደርጋትና አይምሮዋን ያጨናንቃታል። አሁን ላይ ሀቢቢ የምትለው ሰው አንዴ ደውሎላት ነበር። ከደወለላት በኋላ በፖሊሶች ተይዣለው ማረሚያ ቤት ነው ያለውትኝ ብሎ ስልክ ይዘጋባታል። ከዛም በኋላ ናትዬ ሀቢቢ ደወለ እኮ እና መሄድ አለብኝ መፈለግ አለብኝ ምን እንደሆነ አላውቅም እያለችው ነበረ። እሱ ደግሞ ሀቢቢዋ ምን አይነት ሰው እንደሆነ ያውቃል። ለእሱም ብር ስትልክለት ስለነበረ እሷ የላከችለትን ብር በጥንቃቄ እየተጠቀመ ህይወቱን ለውጦ ነበረ። ናቲ አሁን ላይ እሷን እንደሚወዳት ልቡ እየነገራት ስለሆነ እንዴት አድርጌ እንደምወዳት ልንገራት? እሷ ደግሞ የራሴ የምለው ሰው አላት። ያ ሰው ደግሞ ለእሷ የማይሆን ሰው ነው። እናም የረሷን ንብረት የእሷን ድካም ሁሉንም ነገር አበላሽቶባታል። ይህንን ነገር ከሰማች ደግሞ ሌላ ጭንቀት ነው የሚሆንባት ብሎ ናቲ በጣም እየተጨነቀ ነው ያለው። የአረብ አገር ሴት እንግዲህ እንደ ሻማ እየቀለጠች ለሌላው እየበራች ነው የምትኖረው ሁልጊዜም። ሀብቲ ናቲን እንደምንም አድርጋ አሳምና ማረሚያ ቤት በመሄድ እንግዲህ ሀቢቢ የምትለውን ሰው ለመጠየቅ እንዲሁም ደግሞ ለማፈላለግ ሄዳ ነበረ። ከሄደችን በኋላ እንግዲህ ብዙ ማረሚያ ቤቶች አሉ ኮ የትኛው ማረሚያ ቤት ሄደን ነው የምናገኘው? እረታ እያለ እየለመናት ነበረ። በፊት ላይ አይ መሄድ አለብን ብላ እንግዲህ ይዛው ከወጣች በኋላ ሊያገኙ አልቻሉም። ከዛ አንድ ካፌ ጎራ ይላሉ። እዛ ካፌ ሻይ ቡና እያሉ እያሉ በነበረበት ሰዓት ላይ በፊት ኢትዮጵያ ላይ ሆና ሲያወራት የነበረው የሰው ሀገር መሄድ በጣም ቀላል ነው ብሎ ሲያናግራት የነበረው እንደላላ ድንገት ታያለች። ካየችም በኋላ በጣም ትደነግጣለች። ከዛ በኋላ እንግዲህ እሱን መከታተል ነው ስራዋ። አሁን ላይ እሱን ተከታትላ አሁን ላይ እሱን መበቀል ነው የምትፈልገው። ህይወቷን አደጋ ውስጥ እንደጣለ እና እንዲሁም ደግሞ ብዙ መስዋዕት እንዳስከፈላት ስላወቀች አሁን ላይ እሱን ማጥፋትና የእሱን ግብረ አበሮችም ለመበቀል ትፈልጋለች። ከዛን ጊዜ ጀምሮ እንግዲህ ሲም እየቀያየረች እየተከታተለች ነው ያለችው ኢትዮጵያ ያለውን ደላላ እንግዲህ ናሃቲ ደግሞ በተቃራኒው ሀቢቲን ይወዳታል እንዴት አድርጌ ፍቅሬን ልግለጽላት እያለ እየተጨነቀ ነው ያለው ጓደኛውም አሁን ላይ ሳትበላ አሁን በቅርቡ ብትነግራት ይሻላል አንተ ደግሞ ብዙ ጥሩ አሳቢነ እናም ስለምታስብላት እንድትጎዳ አትፈልግም እናም እሷም እንግዲህ በእሱ ከመጣችሁብኝ ዋ እያለችው ነበረ የናቲን ጓደኛ እንደ ወንድም ነው እሷ የምታየው ናቲን ናቲም እያለ ነበረ እሷ እኮ እንደ ወንድሜ እንደ ወንድሜ ብላ ነው የምታየኝ የምትጠራኝም ግን ደግሞ እሷ በልቧ የምትወደው ሰው አላት ሀቢቢ የምትለው ሀቢቢዋ ደግሞ ብዙ ጊዜ እንግዲህ ብር እየተቀበላት ከሳኡድ አረቢያ በነበረችበት ሰዓት ላይ ብር እያስላካት ገንዘቧን እንደበላ ነበረ ሲናገር የነበረው ሀብቲ ግን ፍቅረኛዋ እያስመሰለ መሆኑን አላወቀችም። ኤርፖርት ላይ ሆና ስትደውልለት ስልኩ አልሰራ ነበረ ያላት። እናም ናቲ ጋር ካረፈችም በኋላ ስልክ ደውሎ አሁን ላይ እኔ ማረሚያ ቤት ነው ያለሁት ፖሊስ ይዘውኛል፣ ብሎ ነበረ መልእክት ያስተላለፈላት። እንግዲህ አሁን እሷ የምታስበው ምናልባት ብዙ ጭንቀትና ብዙ ችግር ውስጥ ሆኖ ነው እንጂ እኔን ከድቶኝ ወይ ደግሞ ክህደት ለመፈጸም ነው ብላ አላሰበችም። ናቲ ግን የሀቢቢን ሁሉን ነገር የሚያውቅ ነው የሚመስለው፣ ከሁኔታው ስንረዳ። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። መጅኑን ተከታታይ ድራማ ክፍል አንድ በዚህ መልኩ ቀንጨብ አድርጌ አሰምቻችኋለሁ። ክፍል ሁለት ላይ ደግሞ ምን አይነት ትዕይንቶች ይካሄዳሉ፣ የሚለውን ደግሞ አብረን የምናየው ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ሀብቲ የሰው ሀገር ላይ የተሰደደችው ራሷንና ቤተሰቦቿን ለመለወጥ ነበረ። እሷ እንዳሰበችውና እንዳቀደችው ባይሆንም እንኳን ምንም ቢሆን ሰርታ ተለውጣ ወደ ሀገሯ ገብታ ነበረ። ግን ደግሞ የሰራችውን ለሀቢቢ ለምትለው ሰው ነበረ ስትልክ የነበረው። እናም ደግሞ ለናቲም አንዳንድ ነገሮችን እያደረገች እየረዳችው ነበረ። እሱ ግን እሷ በምትልክለት ብር ኑሮውና ሕይወቱን ተለውጦ ያለበት አሁን ላይ ጥሩ ደረጃ በሚባል ሁኔታ ኑሮውን እየመራ ከእህቱ ጋር እየኖረ ነው ያለው። እናም ደግሞ አሁን ላይ እሱ ጋር ነው ያረፈችው። በዚህ ልክ እንግዲህ ጓደኝነቱን እየተወጣ ነው ያለው። አሁን ላይ ግን በተቃራኒው ይወዳታል፣ ያፈቅራታል። ለእኔ ስትል እንግዲህ ብዙ ነገር ሆናለች፣ ከእህትን በላይ ሆናለች። እሷ ግን ወንድሜ ነው የምትለኝ፣ እኔ ደግሞ እንደዛ አይደለሁም፣ በጣም እወዳታለሁ፣ ያፈቅራታለሁ እያለ ነው ናት ያለው። እሷ ደግሞ በተቃራኒ ሀቢብ የምትለው ሰው አላት እዚህ ሳውዲ አረቢያ በነበረችበት ሰዓትም ብር ለሱ እንደምትልክለት እና እንዲሁም ደግሞ እንደምትወደው እየተናገረች ነበረ። እሱ ግን ስልክ ሊያነሳላት ፍቃደኛ አልነበረም። ኤርፖርት ላይ ሆና ሀቢቢ የምትለው ሰው አላነሳላት ስላት ነበረ ወደ ናቲ የደወለችው። ናቲ ደግሞ በጥሩ ሁኔታ ነበረ አቀባበል ያደረገላት። ናቲ የሚኖረው ከእህቱ ጋር ነው። እናም እህቱም ሀቢቲን በጣም ወዳታለች። እናም እያዘነችላት ነው ያለችው እሷን ስትመለከት። በመጀመሪያ ደረጃ ስታየው የነበረው አረብ ሀገር ላይ እንደዚህ የሄዱ እህቶቼ በዚህ መልኩ ሲመጡ በጣም ደስ ይላል፣ እና ደግሞ በጣም አምሮባታል። እኔም ብሄድ እንደዚህ አምሮብኝ ውብ ሆኜ እመጣ ነበር አይደለ? እያለች ለናቲ ጓደኛ እየተናገረች ነበረ። የሰው ሀገር እንደሚያዩት አይደለም፣ እንደሚመለከቱት አይደለም። ወደ ኢትዮጵያ ስንገባ ባለችን ነገር እንግዲህ ውብ ሆነን ነው የምንገባው። ያንን ነገር ነው ሰው የሚመለከተው። ደልቶንና እንዲሁም ተመችቶን የሰው ሀገር ላይ የምንኖር ስለሚመስላቸው የምንልክላቸውን ነገር በጥንቃቄ አይጠቀሙትም። እናም ደግሞ ባለቤቷ ወይ ደግሞ ፍቅረኛ የሆነው የምትለውም ሰው አሁን ላይ ከድቷታል። እሷ ግን የከዳት አልመሰላትም። ስልክ በተደጋጋሚ ብትሞክርለት አላነሳ ሲላት ነበረ ናቲ እንዲቀበላት ያደረገችው። ከዛም ከዕለታት አንድ ቀን እንግዲህ ወደ ሀቢቲ ይደውላል። ሀቢቢ የምትለው ሰው ሲደውልላት ፖሊሶች ተይዣለሁ እና ማረሚያ ቤት ነው ያለውኝ፣ ብሎ ስልክ ይዘጋባታል። እሷም ሄሎ ሄሎ ብትል እንግዲህ እሱ ስልኩን ዘግቶ ወጥቶ ነበረ። ከዛም በኋላ ናቲን ቤት ሲገባ ናቲዬ፣ ሀቢቢ እኮ ደወለ፣ ስለዚህ አሁን ላይ እስር ቤት ነው ያለሁት ብሏል፣ ሄጄ መፈለግ አለብኝ፣ ማግኘት አለብኝ፣ ብላ ይዛው ከቤት አሳምና ተወጣለች። ከሄደችም በኋላ እንግዲህ ማረሚያ ቤት ብዙ ማረሚያ ቤት አሉ እኮ፣ የት ብለን ነው የምንፈልገው? ሲላት፣ አይ ችግር የለውም ያገኘነው ማረሚያ ቤት እንፈልገ እና ቼክ እናደርጋለን ብላ ነበር ይዛ ይወጣችው። ከዛ በኋላ እንግዲህ ሊያገኙ አልቻሉም። ወደ አንድ ሻይ ቤት ጎራ ይላሉ። ሻሂ ቡና እያሉ ባሉበት ሰዓት ላይ በፊት ኢትዮጵያ ላይ ያለው ደላላን ታየዋለች። ስልክ እያወራ ባለበት ሰዓት ላይ ስታየው በጣም ትደነግጣለች። ናቲም በጣም ይደነግጣል። ተረጋጊ፣ አሁን ተረጋጊ፣ ደግሞ ሕመምሽ እንዳይነሳብሽ እያላት ነበረ። ኢትዮጵያ ከገባች በኋላ እንግዲህ በጣም እየተጨነቀች ስለነበረ የአይምሮ ሕመምተኛ ሆናለች። አልፎ አልፎ ያማታል። እናም ደግሞ ሳኡዲ ላይ በነበረችበት ሰዓት ላይ የመደፈር ስለደረሰባት ተውኝ፣ እኔ ለስራ እኔ መጣሁት፣ ተወኝ እያለች ስትጮህ ነበረ፣ ከናቲ እህት ጋር ተኝታ ሌሊት ማለት ነው። ከዛም በኋላ እንግዲህ ያንን ሰው ካየች በኋላ ለመበቀል ነበረ ያሰበችው። በቀሏንም አሁንም አልተወችም። እየተከታተለች እንግዲህ አሁንም የሰው ሀገር መሄድ እፈልጋለሁ በሚል ሲም ቀይራ ነበረ የደወለችለት ለደላላው። ደላላውም እንግዲህ እኛ ብዙ ስራ አለብን፣ መሄድ ከፈለሽ ምንም ችግር የለውም ብሎ የበፊት ሀሳብ ነበረ ያቀረበላት። ከዛም የት ነው ቢሯችሁ? ብላ ትጠይቃለች። እናም ደግሞ ያኔ ደላላው ሲያደርስባት የነበረውን ነገር በመሀል ታስታውሳለች። ከዛ በቃ እሺ ተስማምቻለሁ፣ እመጣለሁ። ታዲያ የት ልምጣ ስትለው ቢሮውን ይጠቁማታል። ከዛ እንግዲህ እየተከታተለች ትሄድና ሃይላንድ ይዞ ስለነበረ የእሱ የመሰለ ሃይላንድ ትገዛና ክዳኑ ላይ መድኃኒት ታደርጋለች። አሁን ላይ እነሱን መበቀል ነው የምትፈልገው፣ ደላላውንና የደላላ ግብረ አበሮች ማለት ነው። ኩልኩም ትሙቱን፣ ክልኩም ትሙቱን እያለች ነው እንግዲህ በአረበኛ የምታወራው እናም ደግሞ አንተ የውሻ ልጅ እሰራለሃለውኝ አንተም ትሞታለህ፣ አትኖራትም በህይወት የተጫወተ እያለች እንግዲህ በአረበኛ እያወራች ነበረ። የናቲ ጓደኛ ደግሞ አረበኛ ስለሚችል እየተረገመ ለናቲም እየተናገረ ነበረ። እና አሁን ላይ እየተከታተለች እንግዲህ መበቀል ትፈልጋለች። ወደ ቢሮዋ ስትደርስ ግን አሁንም ሳኡድ አረቢያ መሄድ እንደምትፈልግ ነበረ። ልጁ ደግሞ መልኳም ተቀይሮ ስለነበረ ምንም አላወቃትም እሷ መሆኗን። ከዛ በኋላ ያላት እንግዲህ በጣም ከባድ ነገር ነበረ። ማለቴ ቤተሰብ ለውጠሽ እራስሽንም መለወጥ አለብሽ። ቤተሰብ ደግሞ ድህነታቸው ሳያንስ ያንቺን መለወጥ አይፈልጉም እኮ። የሰው ሀገር ምን ይሰራልሻል ብሎ ይመክሩሻል። አይዞሽ፣ ምንም የሚያስፈራ ነገር የለም። እዚህ ማንም አይመጣ ደግሞ ቴያቸው ሲያልፍላቸው ያኔ ያመሰግምሻል። እውነቴ። እኔ እኮ ግርም የሚለኝ ቤተሰብ የነሱ ደህና መሆን ሳያንስ እኛን ማብረር እንከክ የሚሉት ነገር ነው። አገርምሽም ሴት በሆን እኔም እስካሁን ሄድ ነበረ እዚህ ሀገር ምን አለን?

ሀብቴ በህይወቷ የጎዷትን ሰዎች አሁን ላይ መበቀል ትፈልጋለች። ሀብላ እንግዲህ ከደላላው ጀምራለች። ምናልባት ደግሞ ሀቢቢ የምትለዋም ሰው እንደዚህ ከጨከነባት ካወቀች እሱንም መበቀሏ አትቀርም ማለት ነው። አሁን ላይ እየነቃች ነው ያለችው፣ ግን ደግሞ በመሀል የሚያማት ነገር አለ። ያ ነገር ደግሞ ናቲን አስፈርቶታል። ከቤት ለእኔ ሳትናገር ነው የምትወጣው አሁን ላይ ማውጣት አብዝታለች ስትወጣም ደግሞ አትናገርም በመሀል ደግሞ በሽታዋ ይነሳባት ይሆን ብሎ ሲሰጋ ነበረ ለዛም ነው ለጓደኛው ብቻዋን ነው የምትሄደው ለእኔም ሳትነግር ነው ከቤት የምትወጣው ምን አስባ ይሆን እያለ እየተጨነቀ ያለው እናም ደግሞ ፍቅሩንም ለመግለጽ እንግዲህ ጊዜ ነው የሚፈልገው ማለት ነው ናቲ አቤቲ እንግዲህ በአሁኑ ሰዓት ላይ በቀለን ብቻ ነው እያሰበች ያለችው። እንግዲህ እሱን ውሃ ውስጥ መድኃኒት አድርጋ ነበር የወጣችው። ምን እንደተፈጠረ እንግዲህ አይታወቅም። በክፍል ሁለት ይዤላችሁ የሚመጣ ይሆናል። ለዛሬ ያዘጋጀውላችሁ ግን ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሼር እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋቸውን አትርሱ። ነባሮች ደግሞ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ክፍል አንድ እንግዲህ በዚህ መልኩ እየተኮላታተፍኩኝ አቅርቤላችኋለሁ። ማስተካከል አለብሽ የምትሉ አስተያየት ካለ ግን እቀበላለሁኝ።